የተዘጋበንን ኮሜንት እንዴት እንከፍታለን? በዛሬው ቪዲዮ የተዘጋበንን ኮሜንት እንዴት እንደምን ከፍት አሳያችኋለሁ ማለት ነው። ውዴት ቤተሰቦች ሰላም ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም እንዴት ናችሁ? በያላችሁበት እግዚአብሔር ሰላምታ ከሁላችሁ ጋር ይሁንልኝ። ፈጣሪ በያላችሁበት ጠብቀልኝ። ውድ ሀገሬ ልጆች ሁላችሁም እንደየ ሃይማኖታችሁ በያላችሁበት በምን ትኖሩበት ፈጣሪ ጠብቃችሁ ፈጣሪ ከእናንተ ጋር ይሁን። በዛሬ ቪዲዮችን እንግዲህ ያው እንዳልኳችሁ የተዘጋብንን ኮሜንት እንከፍታለን። እንዴት እንደምከፍት አሳያችኋለሁ ማለት ነው። በመቀጠል ወደ ዩቱብ ነው የምንሄደው እና ዩቲዩብ ላይ ስንሄድ በመቀጠል እንሄደው ወደ ራሳችን ፕሮፋይል ላይ ነው ማለት ነው። የራሴ ፕሮፋይል ላይ ይገባል። የራሴ ፕሮፋይል እንደዚህ መቶልኛል። ድጋሚ እናከዋለው ማለት ነው። ያለ ድጋሚ ስናከው እዚህ ጋር ቪዲዮ ላይ ይገባና ቪዲዮ ላይ ገብቼ ኮሜንት የተዘጋቢ ቪዲዮ ይሄ ነው ማለት ነው። ይሄንን ቪዲዮ ነው መክፈት የፈለኩት። ይሄው እንደምታዩት እዚህ ጋር ኮሜንቱ ዝግ ነው። አያችሁት? እዚህ ጋር ኮሜንቱ ይሄኛው ተዘግቶብኛል ማለት ነው። ሌሎች ቪዲዮዎችን ባሳያችሁ፣ አሁን ይሄኛው ባሳያችሁ፣ ኮሜንት ክፍት ነው ማለት ነው። አላሳያችሁት፣ ይሄው እዚህ ጋር አያችሁት? ይህ ኮሜንት ክፍት ነው። የመጀመሪያው ኮሜንት ዝግ ነው ማለት ነው። ስለዚህ እንዴት እንደምከፍተው አብረን እናያለን ማለት ነው። ዛ ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ ውዶችን፣ አመሰግናለሁ። በመቀጠል የምንሄደው ወደ ዩቲዩብ ስቱዲዮ ነው ማለት ነው። ዩቲዩብ ስቱዲዮ ላይ እንሄዳለን፣ እዚህ ጋር ማለት ነው። እዚህ ጋር እንገባለን። ይኸው እንደምታዩት መቶልናል። ከዛ እዚህ ላይ እንገባለን። ኮንታክት የሚለው ላይ እንገባለን ማለት ነው። ኮንታክት የእናንተ እንደዚህ ተደርዶ ወደ ታች ሊመጣላችሁ ይችላል። እኔ እዚህ ጋር ኦል ቪ ሚለውን እናካለው። ኦል የሚለውን እዛ፣ ይሄን የተዘጋብኝ ቪዲዮ ይሄንን እናካለው ማለት ነው። በመቀጠል አሁንም እዚች ጋ እች ቀስት ምልክቷን እነካታለሁ ማለት ነው። የእርሳስ ምልክቷን እዚ ጋ ቅርታ የእርሳስ ምልክቷን፣ ኦኬ ይሄው የእርሳስ ምልክቷን ነክቻት እንደዚህ መጥቶልኛል። አሁን ምገበው እዚ ጋ ነው የመጨረሻው ጋ እዚ ጋ ማለት ነው። ከዛ ይሄው እንደምታዩት እዚ ጋ ኮሜንት ኦፍ ሆኖብኛል። ያያችሁት ነው ኮሜንት ኦፍ ሆኖብኛል። ይሄንን እንዴት እንደምከፍተው አብረናያለን ማለት ነው። ከዛ ይህንን ኦን እናደረጋለን። ይሄ ጠፍቶ ከሆነ እንደዚህ ኦን እናደረጋለን። ከዛ በመቀጠል እችኛውን ቀስት ምልክት ነክተን ሁሉ ውስጥ እንገባለን ማለት ነው። ያው እንደምታዩት እዚህ ጋ ኦፍ ሆኖብኛል። ይሄንን ኦን አድርጌ ከዛ ይችን ነካለው ማለት ነው ኦን ካደረግኩ በኋላ ይችን ከዛ አሁን ላይ ምንድን ነው የማደርገው እዚህ ጋር ነው እዚህ ጋር እህ ከዛ መቀጠል ይኸው አለው ኦል ይላል እዚህ ጋር አለ ኦል የሚለውን ከነካ ነው ኮሜንታችን ሁሉም ኮሜንት ይከፈታል ማለት ነው። ይሄው ከፈትኩኝ። አሁን ወደኋላ እመለሳለሁ ማለት ነው እዛ፣ እዚህ ጋር እቺን ሴቭ የምትለውን ምልክት ይሄ ስለ ከፈቱ ሴቭ የምትለዋ እነካለን። ኦኬ፣ አሁን ወደ ዩቲዩብ እንሄድና መከፈት እና አለመከፈቱን እናያለን ማለት ነው አሁን እስኪ ወደ ዩቲዩብ ልግባና ይከፈት አይከፈት አብረን እናያለን ማለት ነው። ሰላም። እስኪ ኢንተርኔት ነው። አያችሁት እዚህ ጋር አሁን ኮሜንት ማንኛውም ሰው የቤት ቤት መጥቶ መጻፍ ይችላል ማለት ነው። ቅድም እዚህ አካባቢ ዝግ ነበረ። አሁን እዚህ ጋር ከፍቼዋለሁ ማለት ነው እንደዚህ በማድረግ ኮሜንታችሁ የተዘጋባችሁን መክፈት ትችላላችሁ ማለት ነው። ውዴቱ ቤተሰቦች አበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ሁላችሁም ስለምታበረታቱኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር በይ ያላችሁበት ይጠብቅልኝ። ሁላችንም ፈጣሪ ያሰብነውን ነገር ያሳካልን። ፈጣሪ ይጠብቀን። አመሰግናለሁ በጣም ቴንኪዩ፣ የኔ ውድ ቤተሰቦች።